ጊዜው ኢትዮጵያውያን በአንድ መድረክ የሚገናኙበትና 32 ቡድኖች በእግር ኳሱ ቤዳ የሚፋለሙበት ደማቅ ተናፋቂ የውድድር ወቅት ነው። ዋናው ብራንድ የስፖርት አልባሳት በአሜሪካ ሲያትል ከጁን 28 እስከ ጁላይ 5 በሚካሄደው አጓጊው እና ተወዳጁ 42 ኛው ዓመታዊ የኢትዮጵያ ስፖርትና ባህል ፌስቲቫል ዘና እያላችሁ አስደሳች ጊዜ እንድታሳልፉ ልባዊ ምኞቱን ይገልጻል። ለስፖርት ቤተሰቡ ምቹና ተመራጭ የሆኑ የስፖርት ትጥቆችን በማቅረብ ላቅ ያለ ስም ያተረፈው ዋ ዋናው በአርባ ሁለተኛው ዓመታዊው የኢትዮጵያውያን የስፖርትና ባህል ፌስቲቫል ላይ ለሚሳተፉ ቡድኖች ማሊያ በኢትዮጵያ በጥራት አምርቶ ማቅረቡን በኩራትና በደስታ ይገልጻል። ዋናው ብራንድ የስፖርት አልባሳት የአርባ ሁለተኛው የኢትዮጵያውያን የስፖርትና ባህል ፌስቲቫል የስፖርት አልባሳት ዋና አጋር። አድራሻ፦ አዲስ አበባ ኢትዮጵያ፣ ሆሌ ኦሎምፒያ፣ ሸዋ ዳቦ አጠገብ። ስልክ 251996648121 6481 ዋናው ወደፊት